ሲንቄ ማለት እንግዲህ እቺ ብትር ናት። ይሄ ደግሞ ሴቶች መንገድ በሚሄዱበት ጊዜ እቃ ይዘውበት ቅቤ ወይ ቡና ቡና ቃላ ይዘውበት የሚሄዱ ነው። እቺ ሲንቄ እንግዲህ በኦሮሞ ሴቶች ዘንድ አንዲት ሴት ልጅ ስታገባ የምትሰጥ ናት። ይሄን ሲንቆ ይዛት ሄድና በንጋታው ከብቶች በረት ውስጥ ትገባና ይሄንን እንግዲህ ከብቶቹን ትመታበታለች፣ መርጣ ማለት ነው። ሌላም ጊዜ ደግሞ መብቶቻቸውን ሴቶች የሚያስከብሩበት ነውና የዛሬው ቆይታ እንግዲህ ከሀዳ ሲንቄዎች ጋር ይሆናል። ሀዳ ሲንቄዎች እንዴት ነው ሀዳ ሲንቄ መሆን የሚችሉት? ምን ምን የስራ ድርሻ አላቸው፣ በእሬቻ ወቅትስ ምን ይሰራሉ የምለውን ወደ እናንተ አደርሳለሁ። ዋትነጋጅን ዋትነጋጅን ወር ነጋጅን ይይ ነጋጅን ሀዳ ሲንቄ ማለት አገሪን የምትሸከም እርቅን የምትችል ሁሉንም በአንድ ዓይን የምታይ ውሸትን የማታወራ ውሸት የሚያወራውን እንኳን እውነቱን አውጥታ የሴቶችን ሀቅ የተበደሉ ሴቶች ጎን የምትቆም ሀቃቸውን የምታወጣ ባልና ምስት ብጣላ፣ ጎረቤት ከጎረቤት ብጣላ የተደበቀውን እውነት አውጥታ ወደ እርቅ የምትመጣ አስታራቂ እናት ማለት ነው። ያ መሬው በዓመት አመጣ ያደረስከን እዚህ ላደረስከን ጌታ ብለን ምስጋና መስጠት ነው። ሲንቅያችን አመቱ ሙሉ ወደ ወንዝ አልሄደችም። በአመቱ ነው ወንዝ የምትሄደው ለሰላም ስለሚሄድ እሷም ራሷ እንደኛው እንኳን አደረሰኝ ብላ ተጠምቃ ነው የምትወጣው፣ ማለት ነው። ቀድሜን ሲንቄያችንን ሶስት ጊዜ እንነክራታለን። ቀድሜ ሲንቄዋት ከተነከረች በኋላ እኛም ደግሞ በለምለሙ ሳር እሱ በፈጠረ እሱ ባበቀለ ሳር ደግሞ እኛ ወደ ራሳችን አለም ልመን እንደዚህ እንደ ውሃ በየአመቱ ዞረን ዞረን እዚሁ እንገናኝ፣ ሰላምን ስጠን፣ የውሃ እድሜ ስጠን እያልን ለጸሎት ነው እንግዲህ፣ ለምስጋና ነው ያንን እየነከርን ምንረጨው ወደ ራሳችን ማለት ነው። ስምንት ጊዜ እንዲፈጫፈቻ አርግተን ባልቻ ኢልማ ደበላ ኢልማ የሚባለው ድጋሜ ወንድ ልጅ የሰጠ ለሰጠኝ አምላክ ሴት ልጅ ለሰጠኝ አምላክ ምዝጋና ይግባ የሚባል ነው። ባልቻ ኢልማ የሚባለው ሰቤ ሰቤ ተነባንቻ ልማ ማት ነው ሀዳ ሲንቄዎች ይህንን ዘንግ ይዘው እርጥብ ሳር ይዘው ጮጫቸውን ይዘው ወደ እሬቻ ይወርዳሉ። እሬቻ ወርደው ደግሞ ክረምቱን አሳልፈ ለዚህ ብርሃን ያበቃህን አምላክ እያሉ እግዚአብሔርን ይለምናሉ። ክረምቱን አውጥተህኛል ከክፉ ዝናብ ከበረዶ ከኒፋስ አሻግረህን መሬቷም ጠፈፍ ብላ አበባውን አይተናል ብሎ ለምስጋና ህዝብ የሚገናኝበት ነው። አካሄዱ ራሱ ስርዓት አሉ። ልጃገረድ ከፊት ቀጥሎ ሀዳ ሲንቄዎች፣ ቀጥሎ አባገዳዎች፣ ቀጥሎ ፎሌዎች። ፎሌ ማለት የገዳ ፎሊስ ናቸው። የሚወርቁን የሚደክሞን የሚያነሱ ለእኛ የሚከላከሉልን ፎሊሳችን ማለት ነው። ነገ ደግሞ እነሱም ገዳ ተረካቢ ናቸው ማለት ነው። እኛ አሁን ውሃን አይደለም የምናመልኩ፣ ውሃ አሁን የፈጠረ እግዚአብሔር ነው። ስለዚህ እዛ ላይ ሄደን ነው ለማመስገን ነው የምንሄደው። አንተ ፈጥረሃል፣ አንተ ነው የፈጠርከው። ይሄን እርጥብ ዘምብ ጥሩ ሳር አብቅሌ ከፍቶቻችን በልቶ ጥሩ ወተት አግኝተን ወተት ይዘን የምንሄደው ለዚህ ነው። ጥሩ ወተት ነው የሰጠህን። እህል ዘርትን በቅሏል፣ እሼት ይሄዳል። የተለያየ ነገር ከደረሰ ነገር ሁሉ አንድ ላይ ነው የሚቃመሱት። አንድ ላይ መስቀለት ከመስቀል ጀምሮ ነው እሸት እዚህ ሀገር ላይ የሚበላ ላደረስከን ብሎ ተቃምሶ የዘንድሮውን አይተናል። ለሚመጣ አመት ደግሞ በሰላም አድርሰን ብሎ ተመራርቆ የሚለያዩበት ማለት ነው።

እርቅን እግዚአብሔር ስለሚወርድ እርቅን አውርድልን፣ ሰላምን ስጠን፣ ለአገራችን፣ ለልጆቻችን፣ ለመንግስታችን አንተ ሰላምን ስጠን እያልን ነው የምንሄደው። እርቅን ስጠን፣ ሰላምን አውርድ፣ የሰላም ዓመት አድርግልን፣ የእርቅ ዓመት አድርግልን እያል፣ ያው እንደዛ ፍቺው ይሄ ነው። መልካም እንወርድበት። አሁን ሰው ውሃን ላይ ነው የሚያመልክቱ ነው የሚሉ፣ ውሃ ላይ አናመልክም። ከጨለማ ወደ ብርሃን ያወጣኝ ምስጋና ይግባ። ለዚህ ላደረስከን ምስጋና ይግባ። ልጆቻችን ደና፣ እኛ ደና፣ ጎረቤታችን ደና፣ ለዚህ ላደረስከን ለአመት አድርሰን የምንል ነው። እቺ ሲንቄ ይዘን ክብር አለን፣ እንከበራለን። እኛ እናትም ነን፣ ምስትም ነን፣ እህትም ነን፣ ለወንዶቹ ማለት ነው። ክብር አለን፣ ያከብሩናል። ባሎቻችን ልጆቻችንም ያከብሩናል። እቺ ሲንቄ ይዘን ከፊት የምንሄደው ክብር ነው፣ ለኛም ለነሱም ለወንዶቹም ክብር ነው። እኛ ጦታችን ከፊት ስለሆነ ወደ ፊት ስለምንሄድ ፊት ነው የሚያስቀድመው። ልጃገረን ከኛ ፊት ነች። ልጃገረን ምንም ማላጅች ከፊታችን። እኛ ደግሞ ከነሱ ቀጥለን ነው ምን ገባ። ወደ መልካስ እንገባ ማለት ነው። ኢሬቺ ጉዳዳ በከመራ ወሊቲ ዱፍና በከመራ ወሊን ንጉይ ገለን ረባ ጋውን ጀዳ ኢሬቻ ፍቅርን የምንሰብክበት ትልቅ ክብረ በዓል ነው። የኦሮሞ ሕዝብ ከመላው ወንድማማች ብሔር ብሔረሰቦች ጋር በፍቅርና በአንድነት ያከብራል። በዚህም ህብረ ብሔራዊነቱን ያሳያል። በዓሉ ያለ ሀዳ ሲንቄዎች አይደምቅም። እልል እያለን ፈጣሪያችንን እያመሰገንን እንሄዳለን። ያንን የምስጋና ነዶ ይዘን በሚነድበት ሰዓት ደግሞ እርቅ ያስፈልገናል፣ ሰላም ያስፈልገናል። ሀዳ ሲንቄ ማለት ወጣትን ሰብስብን ከመስቀል ጀምሮ ጎረቤትን ማስታረቅ፣ ይሄ ደግሞ በዓል የእኛ ባህል መሆኑ የሰላም ባህል መሆኑ፣ ምንም አይነት ፓርቲ ውስጥ እንደሌል ምንም ንክክ እንደሌል የሰላም የአባ ገዳ ባንዲራ ይዞ እንዲወጡ፣ የአባ ገዳ ልብስ እንዲለብሱ ሳርና አባቦ እንዲይዙ የአዳ ልብሳቸው የገዳሚውን የጉጂም ኦሮሞ ብዙ ነው። ሁሉም በየአገሩ የራሱ ባህል ልብስ አለው። ሁሉም የራሱን ባህል ገዳን የሚመስል ሬቻን የሚመስል ልብስ ለብሶ ሰላሙን ይዞ ይህንን በዓል እንዲካፈል ትምህርት እየሰጥን ዝናብ ሲቆም ኡልፋ የሚባል አለ፣ ጨሌ አለ፣ የባሌ እሱን አርጌ ጮጮ ይንጂ ሲንቄን መሬሆ ይባላል። መልካ ቱሉ ላይ ይለመናል። ከቱሉ መልካ ላይ ይለመናል። ከዛም በኋላ ዝናቡ ከቆመ ያን ዝናብ ለምነን ልጅ አገረድ ትንሽ ትናንሾች ልጆች ዘን ሽማግሌ ያገር ሽማግሌ አረ ጭፍሬ የምትባል አሮጊት ይዘን ወጣን። እዛ ዝጎ ስንል የቆመ ዝናብ ይዘንብልና እቺ ሲንቄያችን ይዘን ማለት ነው፣ ዝናቡ ይመጣልናል። ዝናቡ ከዘነበ በኋላ ምስጋና ደግሞ በጨረስ ስምንት ቀን ነው። እዝጎ የሚባል ምስጋና ለእግዚአብሔር እንሰጣለን። ለዚህ ላመጣለን ለዘነበልን እግዚአብሔር ምስጋናን እንሰጣለን። ሲንቄ የትም ልሂድ፣ እርቅም ልሂድ፣ መልካ ላይም ንውጣ፣ ሲንቄን እዤ ጨሌን አድርጌ ነው የምወጣ። አስታራቂ ነች እቺ ሲንቄ። የትም ልጠራት ደግሞ በምርቃትም ስጠራ ኑ መርቁልን ይላሉ። ስብሰባ የሚኖር እዣት ነው የምወጣ። መርቃለሁ መርቃት እንገባለን። ወንዶቹ እኛ ደግሞ ሴቶች ከጎን ሆነ መርቆ ከጨረሱ በኋላ እልል እንላለን። ምዝጋና ነው ለእዝጋቢር። ይህንን ካደረግን በኋላ ያ ስብሰባ ያልቀና ይገባል። እኛ የመረቅ ነው አባ ገዳዮች የመረቁ ሰላም ነው እንጂ መጥፎ ነገር የለም። ጎረቤ ስጣላ ጎረቤት የምናስታርቃለን እች ሲንቄ ይዘን ባሏ ቢጣላት እንኳን ከምስቱ ጋር እች ሲንቄ ጥሩ ነው። ሆ ቀባተ በኢሬቻ በዓል ወቅት የየትኛውም እምነት ተከታይ ምንም አይነት ልዩነት ሳይገድበው እንደ የእምነቱ ለዋቀው ምስጋናውን ያለስስት ይቻላል። ኢሬቻ ከጨለማው ጭጋግ ከክረምቱ ወደ ጸደይ ፍካት የሚሸጋገርበት ያሸተውን ፍሬ የሚበላበት የጥጋብ ወቅት ነው። ምድር በለምለም ሳር ስለምትሞላ ከብቶቻችንም ይጠግባሉ። የሞላውን ውሃ ጉድሎ የተራራቀውን ዘመድ የሚያገናኝ የተጣላም የሚታረቅበት በዓል ነው። በዚህ በዓል ታዲያ ተፈጥሮ ሳይሆን ተፈጥሮን የፈጠረው ፈጣሪ ተለምኖ ያለ ስስት ለለገሰው መልካም ነገር ሁሉ ይመሰገናል። ዋንብራሁማንብሱኒ ኢሳ ካንከነ ኡምቴ ሀመልካ ከነ ኡምቴ ሀንከነ ቶልች ተኑ ፍሬ ተኢ በከነት ወልአርግና ረቦታቴ ኦሮሞ ወልአርጉ ወደ ህዝብ ወጣ ለመስራት ሀዳ ሲንቄዋ በደንብ መታየት አለባት። ቤቷን ትመራለች፣ የባሏን ገዳ አውጥታለች፣ ለፎሌ አብልታለች፣ ልጆቿን ድራለች። ወታ ሰውን ህዝብን መሸከም ትችላለች፣ ማስታረቅ ትችላለች የሚባሉ ነገሮች አሉ። ለዚህ ነው እድሜዋም ትንሽ ከልጅነት ወደ ጉርምስና፣ ከጉርምስና ደግሞ ወደ እርጅና ሴት ልጅ ልጅን ካዳረች አማቺን ካየች፣ ትልቅ ሰው ናት፣ ትልቅ እናት ናት። ልጆቿን የመራች ሴት አገሬንም መምራት አገሬንም ማስታረቅ ስለምትችል ያ ሁሉ ይታያል፣ ይገመገማል። የተወሰነ ሰው ተመርጦ የሀገር ሽማግሌዎች፣ አባገዳዎች እስቲ ማን ነው ወቶ ምሰራልን ይሄንን ነው የሚችለው ብሎ ሲንቀዋን ይመርቁላታል። ሲንቄ አይሰጧትም። ሲንቄ መጀመሪያ ቀን የጋብቻው ቀን ነው ያገኘችው። ግን ሲንቀዋን ይዛት ይወጣና ማዳ አዘጋጅታ፣ ማራ አዘጋጅታ፣ ወተት አዘጋጅታ ካባ ገዳዎች ጋር ትመረቅና ለስራት ይወጣለች። አገሯን ቤቷን፣ ልጆቿን መምራት የቻለች ሴት አገሪንም መምራት ስለምትችል ልጆቿን በስርዓት ማሳደግ መዳር አለባት። ወንድ ልጇ ማግባት አለበት። ሁሉን የቻለች ሴት እንግዲህ አገርንም ትመራለች ተብላ ተመርቃ ለስራት ይወጣለች። ለማህበረሰቡ በጣም ነው የምንሰራው እኛ በር ማከፋፈል አይቻልም። ሁሉም እግዚአብሔር የፈጠረ ሰው ሁሉ አንድ ነው። ደማችን ቢፈስ የሁላችንም ቀይ ነው። ዘር ለእህል ነው የሚመረጠው። የገዳ ስርዓት አቃፊ ነው። ጉዲፈቻ ሀርመ ሆዳ ሞጋሳ እያሉ ሌላውንም በር የራሱ አርጎ የሚኖር ህዝብ ነው። እኛ አሁን ሲንቄ ማለት በገዳ ስር ነው ያለው። ሲንቄ ማለት የናቱት ነው። ሌላ ነገር የለው፣ በሌላ ሚታይ ነገር አይደለም። ድሮ እናቶች በጡቴ ይዤ ሀሎ፣ በተሸከምኩት ወገብ መቀነታቸውን እየፈቱ በተሸከሜ ሆዴ እያሉ እርቅን ይለምኑ ነበር። ያ ነገር ነው። ኦሮሞ ደግሞ በእናት ጡት ምሳሌ ነው ሲንቄውን ያዘጋጀው ማለት ነው። የእናትን ጡት ያልጠባ የለም። ስለዚህ ጭካኔ የለውም ማለት ነው። የእናት ጡት የጠባ ሰው ልጅ ኔ በጡት ይዥ ያለው ብለን እርቅን መለመን ነው። በየሆቴሉ የልብስ አለባበስ የሚጎዱ ልጆችን ከእድሜያቸው በላይ የሆነ ስራ የሚያሰሩትን ዞረን አይተን ምክር ሰጥተን ይሄንን አስተካክሉ የልጆች ራሱ አሁን ሆቴል ውስጥ አለባበሳቸው ይስተካከል። በጣም ይሄ ሀገር ሴራ አለበት ሀገር ነው የገዳ ሀገር ነው። ስለዚህ ለራሳችሁ ስራ ብላችሁ የልጆቹን አለባበስ እያሳቀቃችሁ ሴቶቹን ራቁት አታስገዱ። ይሄ በሰፈር የሚጣላውን ሰው ሁላችንም የባህል ፍርድ ቤት ውስጥ ነው የምንሰራ። የተደበቀውን ሀቅ በማላ አውጥትን ብር የተካካዱትን ነፍስ የተገዳደሉትን የነፍስ ዋጋ አውጥተን ወደ እርቅ እንዲመጡ ሌላ ደግሞ ጨምሮ እንዳይጠፋ ዘረኝነት እንዳይኖር ቄሮችን፣ ወንዶችን፣ ሴቶችን ሰብስበን በየትምህርት ቤቱ ማስተማር እና ሁሉ ሰው ቢጫ የኛ በር ክፍት ነው። ወደዚህ ስራ ስንገባ ምለ ለማንም ይሄ ልጄ ነው፣ ይሄ ዘመር ነው፣ ይሄ ባዳ ነው አንልም ለሁሉም በራችን ክፍት ነው። ሀዳ ሲንቄ የአገር እናት ናት። በማንም ሀይማኖት ውስጥ ብጋጩ እንኳን ገብተን አስማምተን አስታርቀን ሰላምን አዝፍነን ነው። የእርቅ አስታራቂ ሽማግሌዎች ነው ሀዳ ሲንቄዎች። ሀዳ ሲንቄ ብቻ ሆነው አይቀጥሉም። እድሜያቸው በጨመረ ቁጥር ከስምንት አመት በኋላ ደግሞ የሚሸጋገሩበት ደረጃ አለው። የሱ ደረጃስ ምንድነው? የሚለውን ደግሞ አሁንም ከነሱ ጋር በመቆየት ወደ እናንተ አድርሳለሁ። አሁንም አብራችሁን ቆዩ ሃደስንቄ አሁን ከሃደስንቄነት ስታልፍ ሀዩ ነው እትኖ ሀዩት ዮና ሀዩ ማለት አማካሪ የሚመጡትን መጡትን ሃደስንቄዎቹን እየ አማከሬች እየ አስተማሬች እየ መረቄችት እቀበላለች። ከ ሀዩደሞ እድሜዋ ዬሄዴ ዬሄዴ ስቴድ ጃርቲ ጭፍሬ ኖም እትባሉ ያረ ጀችሴን ለእርቅ ሰው ስጣላ ዝናብ እምቢስል ወደ ተራራ ስወጣ ወደ ወንዝ ለጸሎት ሲኬድ እሷ ከፊት ነው፣ ኢሊል እያለች አምላኳን እየለመነች ትወጣለች። ሰው እንኳን ተጣልተው እርቅን እምቢ ብል ያቺ አሮጊት ናት የምትወጣው ማለት ነው። እሷ ወጣ ደግሞ እምቢ የሚል ነገር የለም። ለምን? ብዙ አመት በእድሜ የገፋች ከሁሉ ነገር ነጻ የሆነች ወደ አምላኳ የቀረበች ትሆናለች። እሷ ምንድን ነው የምትባለው? ጃርቲ ጭፍሬ ነው የምትባለው ስራ አይቆምም። የሚመጡትን ሁሉ እያስተማረች ትኖራለች እንጂ ሲንቄዋን ጨርሳ ወደ ቤቷ አትገባም። እኔ አሁን ከዚህ ከስምንት ዓመት በኋላ ሀዩ ነው የሚባለው፣ አዲስ የመጡትን ሀዳ ሲንቄዎቹን ደግሞ አስተምራለሁ ማለት ነው። እንደዚህ እድሜ እየሄደ እየሄደ ሲሄድ ደግሞ ጃርቲ ጭፍሬ ነው የሚሆኑ አሁን ይሄ ሞሎክሴ እንደሚባሉ ማለት ነው። ከዛ በኋላ መጸለይ ነው፣ ለአገሬ የተጣላውን ማስታረቅ ነው። ይህንን የሰራውትን ለትውልዱ ማስተማር። ዘንድሮ ኢሬቻ በጣም ከምንም ከሁሉም የተለየ ነው። በኮሪደር መንገድ ተሰርቶንላል። ስፋት አለው። እንደገና አባይ ተመርቆልናል። 2018 ለእኛ ለኦሮሞዎችም ሆነ ለማንም ጥሩ ይፋ ነው። እኛ አሁን በአመት የምንገናኛቸው ህዝቦች አሉ። ከደቡብ ይመጣሉ ከሰሜን ይመጣሉ፣ ከውጭ ይመጣሉ፣ ከአገር ውስጥ ይመጣሉ። ሁሉም ሰው ተገናኝተን ሰላም የምንባባልበት ናፍቆታችንን፣ ፍቅራችንን እስቲ እንዴት አሳለፋችሁ ይሄን አመት፣ ምን ሰራችሁ በአገራችሁ፣ እንዴት ምን ሆናችሁ፣ ይሄ አመቱ እንዴት አለፈ ብለን ሁላችንም በአንድ ጎጆ አድረን አብረን በልተን ጠጥተን የምንጠያየቅበት ይናፍቁናል። ጓደኞቻችን አሉ በየክልሉ በየሀገሩ። ሁለተኝ ሶስተኛው ደግሞ ምንድን ነው፣ ሀዳ ሲንቄ መሆን ብዙ ዘመድ ታፈራለች። ብዙ ዘመድ እኛ አሁን ወላይታ ሶዶ፣ ግፋታ፣ አርባ ምንጭ፣ ሀዲያ፣ ወሳና፣ ጌዴኦ ማቀን ህዝብ የለ ይሄ ምንድን ነው? ይሄንን በዓል ስናከብ ዘመድ ፈጠርን ማለት ነው። አሁን እነሱ ምሬቻ ላይ እንደዛው ማር ይዞ ወተት ይዞ የሀገራቸውን ምግብ የተለያየ ነገር ይዞ ቡና ይዞ ይመጣሉ፣ ያከብራሉ። ትውልዱ ደግሞ ከዚህ ይማራል ማለት ነው። በዚህ ውስጥ ዘረኝነት እየራቀ ይሄዳል። ትውልዱ ደግሞ ፍቅርን፣ አንድነትን ሁሉም የአዳምና የዋን ዘር መሆኑን ያውቃል ማለት ነው። ይሄ ያስደስተ ነው። ይሄ ስራ ላይ መግባት በጣም ነው ደስ የሚለው። አሁን ብዙ ሰው ማቅ ባህል በዚህ ኢሬቻ መታየት ጀመረ። ስዳማ የራሱን ባህል አለው፣ ወላይታ የራሱ አለው፣ ገዴ የራሱ አለው። ለዚህ ይሄ አሁን ትውልዳችን ታሪክ እያየ ነው ማለት እና ደግሞ ልጆቻችን አሁን መልካም ዘር እየዘራን ያ ኪፉ እንክርዳድ እየጠፋ ለወደፊት መልካም ዘር ሆኖ ሁሉ በአንድነት ባህልን አብሮ ማክበር የኢትዮጵያ ባህል ነው፣ አብሮ መብላት፣ አብሮ መጠጣት። የአንዱ አንዱን ባህል ማክበር ይሄ ተመልሶልናል፣ በጣም ነው ደስ ያለን። ትውልዱም ደግሞ ይሄን ተምሮ አንድነትን፣ ሰላምን፣ ፍቅርን ሰው ሁሉ አንድ ነው። በዚህ ምድር ሲንቄ መሆን የሚቻለው በገዳ የተመረጡ እናቶች ናቸው። እነሱም ከአርባ ዓመት በኋላ የሆኑ የወለዱ ልጆች የዳሩ ብዙ ልምድ ያላቸው ማህበራዊ ሕይወታቸውም ጥሩ የሆነ ናቸው እናቶች ናቸው ተመርጠው ሀዳ ሲንቄ የመሆኑት እና በዚህ በእሬቻ ወቅትም የተለያየ የስራ ድርሻ አላቸው። ሆራ ወርደው ከፊት ለፊት ሆነው እየዘፈኑ እያሞቁ እልል እያሉ ሆራ ወርደው እሬቻ እንዲከበር የሚያደርጉ እናቶች ናቸው። እንግዲህ ዛሬ ከእነሱ ጋር ነው ቆይታ ያደረግኩት። ፕሮግራማችንን እንግዲህ በዚሁ እናጠናቅቃለን። ሰላም ሁኑ።